ሰላም ጤና ይስጥልና አርማጅ ተመልካቾቻችንም ሚያዝያ 16 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ጀምጫለሁ የ24 ሰዓት ዘገባዎችና መረጃዎች ወደ እናንተ እያደረስኩ አብራችሁን ቆዩ በለጠ ካሳ ነኝ እናንተም አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ አብራችሁን ከቆያችሁ የተለያዩ የግንባር መረጃዎች ይሰማላችሁ በዚህ ሰዓት በድሮና በመካናይዝ በእግረኛ የታገዘ ከባድ አፍላ ውጊያ እየተደረገ ነው የሚገኘው ከዚህ ጋር በተያያዘ የድሮን ጥቃቶችን ጨምሮ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል በተለያዩ አካባቢዎች ያሉትን የግንባር መረጃዎች እንደተለመደው ትከታተላላችሁ እናንተም እስከመጨረሻው ላይክ ሼር ላይክ ሰብስክራብ እያደረጋችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ በርካቶቻችሁ አስተያየቶችን ጥቆማዎችን ሀሳቦችን ልካችኋል በእጅጉ ነው የማመሰግነው እንግዲህ በተለይ ሀሳብና አስተያየቶች በመግቢያ ፕሮግራም ላይ ረጅም ጊዜ እየወሰዱብን ነው የሚለውን አስተያየቶቻችሁን ጨምሮ በርካታ አስተያየቶቻችሁን ተመልክቻለሁ የፕሮግራሙ አቀራረብ ላይ የእናንተ አስተያየቶች መካተታቸው በጣም አስፈላጊ ነው የእናንተን ተሳትፎ የሚያሳድግ ስለሆነ ወደፊትም የሚቀጥል ነው የሚሆነው። የአስተያየቶች ሁኔታ ወደ እናንተ የሚላኩ ናቸው እንጂ በግል የሚቀርቡ አስተያየቶች በግል ነው የሚቀርቡ። ስለዚህ የተመረጡ አስተያየቶች ወደፊትም በሚዲያ ይቀርባሉ። ያስተምራሉ፣ ለሌሎቹ ያሳውቃሉ የተባሉ አስተያየቶች እና የብዙሃኑ ሀሳብ ናቸው የተባሉትን አስተያየቶች አቀርባለሁኝ። እናንተም ሀሳቦቻችሁን፣ አስተያየቶቻችሁን በሚዲያ እንዲደመጥ የምትፈልጉትን ለህዝብ እንዲደርስ የምትፈልጉትን ሀሳብ አስተያየት፣ ጥቆማዎች ካሏችሁ ልታደርሱ ትችላላችሁ። ጥቆማ ዜና ጂሜል ዶትኮም የጥቆማ መቀበያ እንዲሁም ደግሞ በዋትሳፕ ሜሴንጀር ቴሌግራም ላይ ልትልኩልኝ ትችላላችሁ። እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። ዛሬ እንግዲህ ከአስተያየቶች ባሻገር ወደ መረጃዎች ነው በቀጣይ ለፋ የሚገባው። ወደ መረጃዎቹ ሲሄድ የችሎት መረጃዎችን ነው የማስቀድመው። ያው እንግዲህ በተለያዩ እስር ቤቶች የሚገኙ በተለይ በአዲስ አበባ በተለያዩ ክሶች ተከሰው እየተመላለሱ የሚገኙ የህሊናና የፖለቲካ እስረኞች በብዛት ይገኛሉ። እንግዲህ እነዚህ መካከል በየቀኑ ልደታ ከፍተኛ ፍርድ ቤት እየቀረቡ ያለውን የችሎት ውሎ መረጃዎች ወደ እናንተ በየለቱ ማድረሴን እቀጥላለሁ። ከነዚህ መካከል በትላንትናው ሚያዚያ 15 የነበረውን የችሎት ውሎ በተመለከተ ያሉት መረጃዎች ምንድን ናቸው የሚለውን ስንመለከት እነ ዶክተር ወንዶሰን አሰፋ ፍርድ ቤት ቀርበው ነበር። ሌሎችን በተለያዩ መዝገቦች ያሉ ተከሳሽ ፍርድ ቤት ቀርበው ነበረ። በትላንትናው ዕለት አምስት መዝገቦች ልደታ ከፍተኛ ፍርድ ቤት በተለይ ከአማራ ማነትና የፖለቲካ ጉዳይ ጋር በተያያዘ የተከሰሱ ቀርበዋል። የመጀመሪያው ጊዜ ከፍተኛ ድብደባ የተፈጸመበት መምህር ታሪኩ ተፈራ ትናንትና ፍርድ ቤት ቀጠሮ የነበረው ቢሆንም ፍርድ ቤት አልቀረበም። ጉዳዩ ከፍርድ ቤት አለመምጣቱ እና የደረሰበት ድብደባን በተመለከተ ቤተሰቦቹ ጭንቀት ላይ ናቸው። ለትናንትና ቀጠሮ የነበረው ቢሆንም በሜክሲኮ በሚገኘው የፌዴራል ወንጀር ምርመራ ቢሮ በተደጋጋሚ በተፈጸመበት ከፍተኛ ድብደባ፣ ፋኖ ነህ አጋልጥ፣ የፋኖ ደጋፊና የፋኖን መረጃ አምጣ በሚል በተደጋጋሚ በተፈጸመበት ከፍተኛ ድብደባ ከፍተኛ የአካል ጉዳት አጋጥሞታል፣ ችሎትን መገኘት አልቻለም ነው እየተባለው። በቂ ሕክምናም ስለማግኘቱ የታወቀ ነገር የለም። በቂ ሕክምና እንዲያገኝም በጠበቆቹ በኩል ፍርድ ቤቱ ለማረሚያ ቤቱ ደብዳቤ እንዲጽፉ ደግሞ ትእዛዝ እንዲሰጥ የተጠየቀውን ጉዳይም እዚህ ግባ የሚባል ምላሽ አልተሰጠውም ነው እየተባለው። አንዱ ከችሎት መረጃዎቻችን። ሁለተኛው እነ ዶክተር ወንዶሰን አሰፋ 23 ተከሳሾች ናቸው በዚህ መዝገብ የሚጠሩት ብዙዎቻችሁ በሚዲያ የምታውቋቸው ጨምሮ እንግዲህ ፖለቲከኞች የሚገኙበት ነው። ዶክተር ወንዶሰን አሰፋ ኃይለ ማርያም፣ ጋዜጠኛና መምህር መስከረም አበራ አየለ፣ ዶክተር መሰረት ቀለማወርቅ፣ ፕሮፌሰር ማረጉ ቢበይን፣ ዶክተር ሲያዊቸው ጠበቃና የሰብአዊ መብት ተከራካሪ አለን ሊመረቱ አድገህ። የብዙዎቹ በነገራችን ላይ ጠበቃ የነበረ ነበር፣ በተለይ በ2008 2009 እስር ቤቱ የአርማጭሆ ወጣቶች ሞልተውታል ተብሎ በሚተረትበት ጊዜ ብዙዎቹ የጠበቃ በመሆን የነበረው አለ ሊምረቱ ሰባተኛ ጋዜጠኛ ዳዊት በጋሻው፣ ስምንተኛ ጋዜጠኛ ገነት አስማማው፣ ዘጠነኛ ጋዜጠኛ ጎዜ ሳይ፣ አስረኛ መንበር አለሙ ተከተል፣ ዶክተር ግብራ አለም 11፣ 12፣ አርቲስት ዮርዳኖስ አለሜ፣ ተስፋይ መኩሪ አበባው፣ 13ተኛ 14ተኛ ታደሰ ወዳጅ ነው፣ ሀብታሙ ዳኘ፣ ቢሰት ተረፈ፣ ዳዊት ባቦ፣ ማስረሻ ኔው፣ ቴዎድሮስ ተሾመ ሞላል፣ ሲሳይ አብርሃም፣ ጌትነት ዘገየ አንደበት ተሻገር ታደሰና ሲሳይ መልካሙ ትናንትና ከቅሊንጦ እስር ቤት ቀርበው በነሱ ላይ አቃቢ ሕግ ያቀረባቸውን ምስክሮች ሲከታተሉ ነው የዋሉት። ዛሬም ምስክር ማሰማት ሂደቱ ይቀጥላል እስከሚቀጥለው ሚያዚያ 22 ድረስ ይቀጥላል ነው የተባለው። ትናንትና በነሱ ላይ ከቀረቡት ምስክሮች መካከል ከአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን የመጡት ሁለት ምስክሮች አቃቢ ሕግ አሰምቷል። ምስክሮቹ ያነሷቸው ጉዳዮች አሁንም ከክሱ ጋር በመሰረታዊ ጭብጥነት የሚገናኙ አይደሉም የሚሉት የችሎት ተከታታይ መረጃ ምንጮች ትላንትና የአቃቢ ህግ ምስክሮች አቶ አሚን ሁሴን ሀሰን እና ደረሰ አላዩ የተባሉ ከኦሮሞ ብሔረሰብ ዞን ቁርቁር ወሰን ከተማ የመጡ ናቸው። በአማራ ክልል ኦሮሞ ብሔረሰብ ዞን የመጡት ምስክሮች በጋዜጠኛ ጎበዜ ሳይ ላይ ምስክርነት ሰጥተዋል። የአቃቤ ሕግ ምስክሮቹ ጋዜጠኛ ጎበዜ ሳይ የብሔረሰብ ዞኑ የአሸባሪ ቡድን መሰባሰቢያ መሰማሪያ፣ መናኸሪያ ሆኗል የሚለውን በሚዲያ የሰጠውን አስተያየትና ማሰልጠኛ በመሆን የአካባቢው አካባቢው ለሌላው የአማራ ደህንነት አደጋ ፈጥሯል። ስለዚህ ይህ ዞን ለአማራ ደህንነት አደጋ እየፈጠረ ነው፣ መፍረስ አለበት በሚል በሚዲያ የሰጠውን አስተያየት ተከትሎ በእኛ ላይ ጉዳት ደርሶብናል በሚል ነው ምስክሮቹ ምስክርነት ለመስጠት የሞከሩት ነው የተባለው። በዚህም እንግዲህ እነን አስተያየት ተከትሎ ምስክሮቹ ጉዳት ደርሶብናል በማለት ለፍርድ ቤቱ አስረድተዋል። ምን አይነት ጉዳት እንደደረሰባቸውና በሌሎቹ አካባቢዎች የደረሱትን ያጣየን መቃጠል ጨምሮ ግን አናውቅም የሚል ምላሽ ነው የሰጡት መስቀለኛ ጥያቄ ቀርቦላቸው። ለማንኛውም ዛሬም ለሁለተኛ ቀን ሌሎች ምስክሮች ይሰማሉ ተብሏል። እንግዲህ በዚህ በሚዲያ ላይ በሚሰጡ አስተያየቶች የፍርድ ቤት መረጃዎች ሆነው የሚመጡት ተጨባጭ የሆነ የፖለቲካ ፍላጎት ነው። የኦሮሞ ብሔረሰብ አስተዳደር ዞን በተደጋጋሚ እንግዲህ መንግስትም እንደገለጸው የሸኔ ታጣቂዎች እጅ ሰጡ ወደ መንግስት ገቡ የተባለበት ዞን ነው። ትላንትም በነበረው ዘገባ አስታውሻቸዋለሁ። በዚህ ዞን ውስጥ የሸኔ ታጣቂዎች ጉዳቶችን አድርሰዋል የሚለው ማሳያ የሚሆነው ሰሞኑን ታጣቂዎቹ ለመንግስት እጅ ሰጡ የሚለው ነው። ከዛ በፊት የኦሮሞ የኦህድድ ብልጽግና ባለስልጣናት ወታደራዊ አመራሮች ሲናገሯቸው የነበሩ እና እንዲሁም ደግሞ የሸኔ ታጣቂዎቹ ራሳቸው አብያተ ክርስቲያናትን እያቃጠሉ ያሰሟቸው የነበሩ ምስክሮች በቪዲዮ ሁሉ ማቅረብ ይቻላል። ያጣየ ከተማን ዘጠኝ ጊዜ ውድመት በዚሁ ማንሳት ይቻላል። ይህንን ተከትሎ የተሰጠ የሚዲያ አስተያየት አሁን እንደ ወንጀል ተቆጥሮ ምስክሮች ቀርቦበታል የሚለው እንግዲህ ውሃ የሚያነሳ ጉዳይ አለመሆኑንም በዚሁ አስተያየት መስጠት ያስፈልጋል። ሌላው እነ ሚካኤል ወይም ደግሞ ማይክ ትላንትና መያዝያ ትላንትና ፍርድ ቤት ቀርቦ ነበር ባለፈው መያዝያ ሁለት ሁለት ሺ አስራ ሰባት በዋስትና በሶስት መቶ ሺ ብር እንዲፈታ የተወሰነ ቢሆንም ከእስር ቤት ሲወጣ ዋስትናውን ከፍሎ እንደገና እስር ቤቱ በር ላይ ተይዞ ለአስራ አምስት ቀናት ባልታወቀ ቦታ ቆይቶ ትናንትና ፍርድ ቤት ቀርቧል። ትናንትና ፍርድ ቤት ቀርቦ አዲስ እንደዚሁ ውንጀላና ክስ ቀርቦበታል የተባለው በትናንትና ዕለት አዲስ የፈጠራ ክስ ነው የሚሉት የችሎት ተከታታዮቹ በቅሊንጦ እስር ቤት ውስጥ ውከትና ብጥብጥ ለማስነሳት በመሞከር በሚል እንዲሁም ደግሞ በቤተመንግስት አካባቢ ቦምብ ማፈንዳት ተንቀሳቅሷል የሚል አዲስ ወንጀላ ይዘው መጥተዋል ነው የተባለው። 300 ሺህ ብር ከከፈለ በኋላ ነው እንደገና መልሰው ክስ ያሰሙበት። ይህ እንግዲህ የሚፈጸመው ግፍ በተለይ በርካታ ቤተሰቦች ከፍተኛ ገንዘብ እንዲያስይዙ እየተደረገ ገንዘባቸውም ሳይመለስ ነው የሚቀረው። ከችሎቱ ጎን ለጎን ከሚፈጸመው የፍትህ በደል አንዱ እንግዲህ በርካታ ገንዘብም ለዚህ ማስያዣ የሆነ ገንዘብ አይመለስም። ብዙ ቦታዎች ላይ በተደጋጋሚ እስረኞች የሚጠየቁት የዋስና ገንዘብ አይመለስም። ይህም እንግዲህ አንዱ ሌላ ኪሳራ ነው። ሌላው ወንድማማቾቹ አውል አብዱል ቃድር እና ሐሰን አብዱል ቃድር ትናንትና ፍርድ ቤት ቀርበዋል። የተከሳሽ ክስ ለመስማት ነበረ ቀጠሮ የተሰጠው። በክሱ ላይ ብይን ለመስጠት በሚል ፍርድ ቤቱ ለሌላ ተለዋጭ ቀጠሮ ለሚያዚያ 22 2017 ተሰጥቷል። ወንድማማቾቹን ሚያዚያ 22 ፍርድ ቤት ቀርባችሁ ልትከታተሉ ትችላላችሁ ሁኔታውን። ሌላው እንዳሰኘኝ ክበብ እየተባለም እንደዚሁ የማስረጃ ብይን ቀጠሮ ተሰጥቶበት የነበረ የሚያዚያ ሁለት ተለዋጭ ቀጠሮ ተሰጥቶበታል ነው እየተባለው። የችሎት መረጃዎች እነዚህን ነው የሚመስሉት። እንግዲህ በርካቶች ናቸው የፖለቲካ እስረኞች የምክር ቤት አባላት፣ ወጣቶች፣ ጋዜጠኞች ታስረው የሚገኙት በተለያየ ጊዜ ወደ ፍርድ ቤት እየቀረቡም አጥጋቢ ፍትሕም እያገኙ አይደለም። ያው ጉዳዩ ፖለቲካዊ ስር መሆኑ ይታወቃል። አቃቢ ሕግ የደህንነት መስሪያ ቤት መረጃዎች ይዞ የፖለቲካ ፍላጎቶችን የሚያስፈጽመው ዳኞቹ ደግሞ ይህንን ተሻግረው ነፃና ገለልተኛ ዳኝነት መስጠት የሚችሉበት ሁኔታ የለም። ወደ ሌሎች መረጃዎች ሲቀጥል ወደ ሰሜን ጎንደር ደባርቅ የሚወስደን መረጃ ነው የማስከትለው። ደባርቅ ወደ አምባ ጊዮርጊስ ጉዞ ላይ እየነበሩ የነበረ ሾፌር በአሰቃቂ ሁኔታ በመከላከያ ተገድሏል የሚለውን መረጃ አስቀድማለሁ። መከላከያ ነው ይህ ግድያ የፈጸመው የሚሉት የመረጃ ምንጮቹ። ምክንያቱ ደግሞ ስድስት ወጣቶችን አሳፍራሃል በሚል ነው የተገደለው። ወጣቶቹ ትጥቅ የያዙ ነበሩ። ሹፌሩን እንዲያሳፍራቸው መንገድ ላይ አስቁመው አምባ ጊዮርጊስ መውጫ ላይ ጠየቁት። እሱም ቦታ የለኝም አላቸው። ወጣቶቹ ግን ከላይም ሆነም ቢሆን እቃ መጫኛው ላይ እንሄዳለን ብለው በሚኒባስ ነው ብለው ከላይ ሆነው ሄዱ። ይህንን መረጃ የደረሰው መከላከያ። ከከተማ ከመግባታቸው በፊት ከበብ አድርጎ ወጣቶቹን አስወጡ፣ ገደለ። ሾፌሩንም እንደዚሁ በአሰቃቂ ሁኔታ ገደለ። ስድስቱ ወጣቶች ተገድለዋል፣ ሾፌሩም ተረሽነዋል። ይሄ ጉዳይ መነጋገሪያ ነው የሆነው። እንግዲህ ይህን በሁለት መንገድ እንዲታይ ነው ለሚዲያ ይቅረ ብለው የመረጃ ምንጮች የላቁት፣ አንደኛው ኃላፊነት የጎደለው እንቅስቃሴ ያስከፈለውን ከባድ ዋጋ እንደዚሁ ሌላው እንዲማርበት፣ ሁለተኛው ደግሞ ሰርቶ የሚበላ ሾፌር በህዝብ ፊት ሲረሸን ያለውን አጠቃላይ የሞራል ጉዳት እና ማህበረሰባዊ ጭካኔውንም የሚያስ በማህበረሰቡ ላይ እየተፈጸመ ያለውን ጭካኔ የሚያሳይ ነው። መከላከያ በጫካ ገብቶ ወጣቶችን ሆነ ፋኖዎችን በዚህ ልክ እንኳ ድል መቀዳጀት በማይችልበት ሁኔታ የህይወትን ዋጋ የሚያስከፍል ቸልተኝነት፣ ግብታዊ እንቅስቃሴና እና ኃላፊነት የጎደለው እንቅስቃሴ ይህንን ዋጋ አስከፍሏል ተብሏል። ሌላው እንግዲህ ትምህርት ቢሆነው ይውሰደው። እንግዲህ በአሰቃቂ ሁኔታ ነው ወጣቶቹም እየተገደሉት ነው የተባለው። ወደ ደቡብ ጎንደር ብናት ስንሄድ ተጨማሪ የፖሊስ አባል በመከላከያ ተረሽኗል። አስከሬኑ እስከ ትላንትና ምሽት አንሰጥም ተብሏል ነው የሚሉት የመረጃ ምንጮቹ። ሰሞኑ እንግዲህ በብልጽግና አመራሮች በፖሊስ አባላት ላይ የመከላከያ ወሰደው እርምጃ ታስታውሳላችሁ። ከዚህ ጋር በተያያዘ በመከላከያ ከፍተኛ ድብደባ ከተፈጸመባቸው መካከል የወረዳው አስተዳዳሪ ሕክምና ላይ ነው የሚገኘው። የሚሊሻ ስምሪት ኃላፊው ደግሞ ለከፍተኛ ሕክምና ወደ ጎንደር ሪፈር ተልኳል ነው የተባለው። ትላንትና እንግዲህ ኢንስፔክተር ተስፋ የሚባል የፖሊስ አባል እና የፖሊስ የወንጀል ምርመራ ኃላፊ ትናንትና መገደሉ ይታወቃል። እሱ አስክሬን ወደ በለሳ ተልኳል። ሌሎች ፖሊስ የተገደሉ አሉ፣ አስክሬናቸው አልተሰጠም ነው የተባለው። ይሄ እንግዲህ መከላከያ በብልጽግና የፖሊስ የጸጥታ እንዱ የብልጽግና መደበኛ ባለስልጣናት ላይ የሚፈጽመው ግድያ ነው። ትናንትና በዚሁ በእብናት ቀጠና ኒሊበር ኒሊ ተብሎ በሚጠራ ቦታ ኒሊ ተብላ በሚጠራ ቦታ የደፈጣ ጥቃት ተፈጽሞ የሚሊሻ አባላት ተገድለዋል ተብሏል በለሳና ብናትን በሚያገናኘው ኩታገጠም አካባቢ ላይ በተፈጸመው ድንገተኛ ጥቃት ሰባት የሚሊሻ አባላት ሳይሞቱ አልቀሩም የሚሉት የመረጃ ምንጮች ሶስት የሚሊሻ አባላት መሞታቸውና ስማቸውን ማውቃለው ሲሉ የአይን ምስክርነታቸውን እንደዚሁ ዋቢ አድርገው ተናግረዋል። የሰባቱ ሚሊሻ አባላት እንደዚሁ መሳሪያቸውን በፋኖ ተወስዷል ነው የተባለው። ወደ ሌሎች መረጃዎች ስንሄድ ወደ ምራብ አርማጭሆ የሚወስደውን መረጃ አስከትላለሁ። ምራብ አርማጭሆ ቶርካ በተባለው ቦታ እንደዚሁ ከፍተኛ ተኩስ ነበር ብለዋል የመረጃ ምንጮቹ። በተኩሱ የደረሰው ጉዳት አልታወቀም። ሁለት ንጹሐን አርሶ አደሮች ግን በነበረው ተኩስ መገደላቸውን የአይንማኞች ገልጸዋል። በትላንትና አራት ሰዓት አካባቢ ፋኖ ወደ ከተማ ገብቷል በሚል መረጃ የሰሙ የመንግስት ወታደሮች በየአካባቢው ከፍተኛ ተኩስ ከፈቱ። ይህንን ተከትሎ ለሰዓታት የቆየ ተኩስ ነበረ። በዚህ ምክንያት እንግዲህ ሁለት ንጹሐን አርሶ አደሮች ተገድለዋል። በመንግስት ወታደሮች ነው እየተባለው። በፋኑ ላይም ሆነ በመከላከያ ላይ እየደረሰው ጉዳት ግን አልታወቀም። በዚሁ በምዕራብ አርማጭሆ ደረቅ አምቦ ተብሎ በሚጠራ ቦታ እንደዚሁ ከፍተኛ ውጥረት አለ። ሌሊቱን የመንግስት ወታደሮች ከአራት አቅጣጫዎች ወደ አካባቢው መጠጋታቸውን ተከትሎ ነው በአካባቢው ከፍተኛ ውጥረት ያለው። በዚህ ሰዓት ከፍተኛ ውጥረት አለ ነው ያሉት የመረጃ ምንጮቹ። ምናልባት ሁኔታዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ሌላው ቋራ፣ ሻውራ፣ ሽንፋ መተማ ድረስ ከማለዳ ጀምሮ ከፍተኛ የሆነ የድሮን አስሳና ቅኝ ሲደረግ ነው እያረፈደው፣ የድሮን ጥቃትም ተፈጽሟል። በዚሁ ትይዩ በሆነው የጃዊ አካባቢ መረጃውን ወደኋላ እመጣበታለሁ። መተማ ፎደፎድ ተብሎ የሚጠራው አካባቢ ሰሞኑን በተደረጉ ተከታታይ ውጊያዎች በመንግስት ኃይሎች ከፍተኛ ጉዳት አስተናግደዋል። የክፍለ ጦር አዛዥም ጭምር በዚህ ውጊያ እንግዲህ ስለሞቱ ነው የመረጃ ምንጮች የሚገልጹ። ይህንን ተከትሎ የአየር ኃይል ድጋፍ ያስፈልጋል በሚል ነው ሰው አልባ አውሮፕላኖች በአካባቢው ያንዣበው የሚገኙት። እስካሁን በተጠቀሱ ቦታዎች መተማ፣ ቋራ፣ ሻውራ የድሮን ጥቃት አልተፈጸመም። ከነዚህ ትይዩ በሆኑ ጃዊ ቀጠና ግን የድሮን ጥቃት ተፈጽሟል። በጃዊ ጃሚ ላ ተብሎ በሚጠራው ቦታ ከመልደው ጀምሮ ከባድ ውጊያ እየተደረገ ነው የሚገኘው። በዚህ ውጊያ መከላከያ ወደ ጃሚ ላ ቀበሌ በርካታ አቅጣጫዎች አስፍቶ የእግረኛና መካናይዝድ ኃይል ማስጠጋቱን ተከትሎ ነው ውጊያ የተቀሰቀሰው። ውጊያው በሞርተር በድሽቃ በዙ 23 የታገዘ ሲሆን ፋኑን በተመሳሳይ የውድ መሳሪያዎች የአጸፋ ምላሽ እየሰጠ እንደሆነ የመረጃ ምንጮቹ ገልጸው ፋኖ የሰጠውን የአጸፋ ምላሽ በአየር ኃይል ለማገዝ በሚል እንደዚሁ ዛሬ ረፋድ በዚሁ ጃሚማ ላ ተብሎ የሚጠራው ቦታ የድሮን ጥቃት ተፈጽሟል። በድሮን ጥቃቱ የደረሰው ጉዳት አልታወቀም። የደረሰውን ጉዳት በዝርዝር እየተጣራ ነው። ዝርዝር መረጃው እንደወጣ ወደ እናንተ የማደርስ ይሆናል። ዛሬ ነው እንግዲህ የድሮን ጥቃት የተፈጸመው በዚህ በጃዊ ወረዳ ጃሂ ማላ ተብሎ የሚጠራው ቦታ ከረፋዱ አራት ሰዓት ተኩል ገደማ የድሮን ጥቃት ተፈጽሟል። የደረሰው ጉዳት አልታወቀም። አሁንም ግን በአካባቢው ከባድ ውጊያ እየተደረገ ነው የሚገኘው። ይህንን ተከታተይ ወደ እናንተ የማደርስ ይሆናል። ሰሞኑ በድሮን በተፈጸሙ ጥቃቶች በተለያዩ አካባቢዎች በርካታ ንጹሀን መገደላቸውን እንግዲህ አለም አቀፍ የመገናኛ ብዙሀን ጭምር ቢቢሲ ትላንትና ያወጣውን ዘገባ እንደምታስታውሱት ምስራቅ ጎጃም እና አርጅና እና ወጋ ወረዳ የተፈጸመውንና ቢቢሲ ስለ ጉዳዩ የአካባቢ ነዋሪዎች፣ የአካባቢን የብልጽግና ባለስልጣናት እና የፋኖ መሪዎችን አነጋግሮ ይዞት የወጣው ዘገባ አለ። በተለያዩ አካባቢዎች በተከታታይ ድሮን ጥቃቶች የተፈጸሙ ነው። አሁንም ከፍተኛ ጥንቃቄ ያስፈልጋል። የድሮን ቅኝቶችና ሰሳዎች በብዛት አሉ። ከዚህ ጋር በተያያዘ የሶስት ሳምንት ዘመቻ የሚል ክረምቱ ከመግባቱ በፊት ይደረጋል የተባለው ዘመቻ የሶስት ሳምንት ዘመቻን በተመለከተ እንደዚሁ የደረሰ መረጃ አለ። የሶስት ሳምንት ዘመቻ ይደረጋል ተብሏል። ከተሞችን የሚጠብቅና ወደ ግንባር የሚዘምት ኃይል በሚል የኃይል ምደባም እንዲደረግ እንደዚሁ አቅጣጫ ተሰጥቷል ነው የተባለው። በባህር ዳር፣ ጎንደር፣ ደሴና ደብረ ብርሃን የኮማንድ ፖስቱ አስተባባሪዎች ወታደራዊ መሪዎችና የብልጽግና ባለስልጣናት የተገኙበት ስብሰባ ነው እየተደረገው። በዚህም እንግዲህ የሶስት ሳምንት የመጀመሪያ ዘመቻ እናደርጋለን ለሶስት ከክረምቱ በፊት ተብሎ ተይዟል። ያው ዘመቻዎች በየጊዜው የመጨረሻ ዘመቻ ዘመቻ ማጽዳት፣ ዘመቻ መበተን እየተባለ በተደጋጋሚ መንግስት ያደረጋቸው ዘመቻዎች አሉ ላለፉት ሁለት አመታት። አሁን ግን በየትኛውም ዘመቻ የተለወጠ ነገር የለም። ጦርነቱ እንደቀጠለ ነው። በዚህ እንግዲህ የሶስት ሳምንት ልዩ ኦፕሬሽን ዘመቻ በተባለው ከተሞችን የሚጠብቅ ኃይልና ወደ ግንባር የሚዘምት ኃይል ምደባ ይደረግ። ፋኖ ወደ በረሃ ስንወርድ በሌላ ቦታ ወደ ከተሞች ዘልቆ እየገባ ከጀርባችን፣ ወግቶናል፣ የፕሮፓጋንዳ ብልጫም ወስዶብናል የሚል ጉዳይ ተነስቷል በስብሰባዎቹ ነው የተባለው። ፋኖ በሌላ አቅጣጫ እየወጣ ጥቃት እየፈጸመ መረጃ የሚሰጠውም አክራሪው አኩራፊ የብአዴን ብልጽግና ነው የሚልም ግምገማዎች ተነስተዋል። ለዘመቻ እንቅፋት የሚሆኑ ተለይተው አስቸኳይ እርምጃ ይወሰድባቸው፣ በዚህ ዘመቻ ውጤታማ ካልሆነ መጠየቅ ያለባቸው አካላት መጠየቅ አለባቸው። የብልጽግና ባለስልጣናት ስልኮች ጭምር ስልኮች የያዟቸው ስልኮች የቤተሰቦቻቸው ጭምር ክትትል ይደረግበት የሚል አቅጣጫ ተሰጥቷል ነው የተባለው። የአየር ኃይል የመካናይዝድ ጭምር ሙሉ በሙሉ በዚህ ዘመቻ ይሳተፋል። ካድሬዎች መረጃ ምልመላ ላይ ጥሩ ስራ እንደሰሩ እንደዚሁ ተነስቶላቸዋል። በአንጻሩ ደግሞ ጥሩ ተሳትፎ ቢያደርጉም በዚህ አሁንም ግን መረጃ ለፋኖ እያሳለፉ እያሳልፉ የሚሰጡት የብልጽግና ካድሬዎች ናቸው የሚል ሌላ ወቀሳም ቀርቦባቸዋል ብለዋል የመረጃ ምንጮቹ። ቁርጠኛ አቋም የላቸውም ፋኖ ግማሽ ቀን ፋኖ ግማሽ ቀን ከመንግስቱ ነው። ሁለት አንድ እግራቸው እዛ አንድ እግራቸው እዚህ ያሉ በርካታ የብልጽግና ባለስልጣናት አሉ የሚልም ግምገማ ተነስቷል ነው እየተባለው። ሁሉም አመራር ወደ ግንባር ሄዶ ዘመቻ እንዲያስተባብር እንደዚሁ አቅጣጫ ተሰጥቷል። እንግዲህ የክረምቱ ዘመቻ በፊት የሶስት ሳምንት ዘመቻ በሚል ነው በሶስት ሳምንት ዘመቻ ይደረጋል እየተባለው። ተከታታይ የዘመቻ ዕቅዶች ነው እየታቀዱ የሚገኙት። በየጊዜው መረጃዎች ወደ እናንተ እየደረሱ ነው። ትላንትና እንኳ በግሸራቤል ቀጠና ከሚሴ ኮምቦልቻ በመኮይ በኩል ከመሃል ሜዳ በግሸራቤል በኩል እንዲሁም ደግሞ ከምራብ ወሎ በወረኢሉ በኩል ኃይል ማስገባት እና የዚህ ዘመቻ ዕቅድ በተመለከተ የፋኖ መሪዎች የዘመቻ ዕቅዱ ቀድሞ ደርሶናል። የተለያዩ አካባቢዎች ያሉትንም ታስታውሳላችሁ። አሁንም በአራት ከተሞች በተደረገ የኮማንድ ፖስት መሪዎች ስብሰባ እና የመከላከያ አመራሮች ስብሰባ እነዚህ አቅጣጫዎች ተቀምጠዋል ነው የተባሉት። ወደ ምራብ ወሎ ስንሄድ ወግዲ አዳታ አበራ ሸለቆ ተብሎ በሚጠራ ቦታ እንደዚሁ ትናንትና በተፈጸመ ወታደራዊ ጥቃት የፋን ወታደራዊ ጥቃት የመንግስት ወታደራዊ አዛዥ ተገድሏል። ምክትል አዛዥ እንደዚሁ ቆስሏል። ከአርባ አምስት በላይ ወታደሮች ሙትና ቆስለኛ ሆነዋል። ንጉስ ሚካኤል ክፍለጦር የአማራ ፋኖ በወሎ መብረቅ ክፍለጦር ንጉስ ሚካኤል ኮር መብረቁ ክፍለ ጦር የተለያዩ ብርጌዶች ናቸው ይህንን ዘመቻ ያደረጉት ብሏል። የአማራ ፋኖ በወሎ ባሳወቀው የዘመቻ ሪፖርቱ በርካታ ሰላማዊ ሰዎች ፋኖ ቤተሰብ ናቸው በሚል ታፍነው ተወስደዋል። መምህራንና ሌሎች የመንግስት ሰራተኞችም በብዛት ይገኙበታል ነው የተባለው። የተወሰዱት 18 ሰዎች ወደ የት እንደተወሰዱ አልታወቀም። ተይዘው የተወሰዱ ሰዎች ጉዳይ እጅግ አሳሳቢ ነው ተብሏል። ከዚህ በፊት ተይዘው የተወሰዱ ሰዎች ፋኖ በሚል መገደላቸውንም እንደዚሁ የመረጃ ምንጮቹ ጨምረው ገልጸዋል። ወደ ሰሜን ወሎ ቆቦ ስንሄድ ቆቦ ወታደራዊ አፈሳ እየተደረገ ነው ተብሏል። በጉልበት ስራ ከደጋማ አካባቢ መጥተው የቀን ስራ የጉልበት ስራ የሚሰሩ ወዛደሮች ክፍት የስራ መደብ አለ በሚል እንዲሰባሰቡ ከተደረጉ በኋላ ተይዘው በአካባቢ ወደሚገኝ ወታደራዊ ካምፕ ተወስደዋል። በሚቀጥሉት ቀናት ወደ ሌሎች ወታደራዊ ማሰልጠኛ ጣቢያዎች ሊወሰዱ ይችላሉ ሲሉ የመረጃ ምንጮቹ ገልጸዋል። እንግዲህ በአማራና በኦሮሚያ ክልል የግዳጅ ወታደራዊ ምልመላ በብዛት እየተደረገ ነው የሚገኘው። በዚህም እንግዲህ ሚሊሻ ወጣቶችን እየያዘ ወደ መከላከያ ካምፕ እንዲያስገባ እና ወጣቶች በየአካባቢ ተሰባስበው ወደ ስልጠና እንዲወሰዱ እያደረገ ነው የሚገኘው። ልጆቻቸውን ለማስለቀቅ ከፍተኛ ገንዘብ የሚጠየቁ ቤተሰቦች አሉ። ለሚሊሻ እና ወታደራዊ ምልመላ የሚያደርጉ የብልጽግና ባለስልጣናት ከፍተኛ ገንዘብ እየከፈሉ መሆናቸውንም መረጃዎች ያሳያሉ። ሰሞኑን በአዲስ አበባ በቅርብ ርቀት በሚገኙ እንደ ዓለም ገና በመሳሰሉ ከተሞች ከ70 ሺህ እስከ 120 ሺህ ብር ለሚሊሻና ለብልጽግና ባለስልጣናት በመክፈል ልጆቻቸው ወደ ውትድርና ጣቢያዎች ወደ ወታደራዊ ማሰልጠኛ ጣቢያዎች እንዳይሄዱ ያስመለሱ ቤተሰቦች አሉ። ገንዘብ መክፈል ያልቻሉት ግን ለሚሊሻዎችና ለብልጽግና ባለስልጣናት ልጆቻቸው ወደ ወታደራዊ ማሰልጠኛ ጣቢያዎች እየተወሰዱ ነው ተብሏል። ከሚያዚያ አንድ ጀምሮ በአየር ላይ የዋለው የመከላከያ ምልመላ ምዝገባ በየአካባቢው የሚፈለገው ቁጥር አለመገኘቱን ተከትሎ ወጣቶች በግዳጅ ለወታደራዊ ስምሪት እንዲገቡ እየተደረገ ነው ተብሏል። ወደ ወረኢሉ ስንሄድ ምዕራብ ወሎ ሽኮኮበር ተብሎ በሚጠራ ቦታ ትናንትና በተፈጸመ ድንገተኛ ጥቃት እንደዚሁ የሚሊሻ አባላት ሙትና ቁስለኛ ሆነዋል። አንድ የአድማ ብተን አባልን ጨምሮ አስር የሚሊሻ አባላት ሙትና ቁስለኛ ሆነዋል። ከወረኢሉ ሎጂስቲክ ጭነው ወደ ግሸራቤል ሲሻገሩ የነበሩ ተሽከርካሪዎች ላይ እንደዚሁ ጉዳት ደርሷል ተብሏል። ግሸራቤል ቀጠና፣ ከወረኢሉ፣ ከመኮይ፣ ከመሀል ሜዳ በተለያዩ አቅጣጫዎች ልዩ ዘመቻ የሚል እንቅስቃሴ እየተደረገ ነው ተብሏል። በመሀል እስኪ ወደ መቀሌ የሚወስደን የጦርነቱን ውጤት የሚያሳይ አንድ መረጃ ላደርሳችሁ። መቀሌ በኩላሊትም ዋን ታካሚዎች ከፍተኛ የሆነ የመድኃኒት እጥረት እንዳለበት በመቀሌ የሚገኘው አይደር ሪፈራል ሆስፒታል ገልጿል። የሆስፒታሉ ኃላፊዎች ለኢትዮ ኤፍኤም እንደተናገሩት በመቀሌ የሚገኘው አይደር ሆስፒታል ከፍተኛ የሆነ የመድኃኒት እጥረት ገጥሞታል። የላብራቶሪ እቃዎችም ችግር ገጥሞታል። በክልሉ የሚገኙ የሕክምና ጣቢያዎች በጦርነቱ ምክንያት ጉዳት ስለደረሰባቸው አሁን ይሄ ሆስፒታል በክልሉ የሚገኙ አካባቢዎችን በማስተናገድ ከፍተኛ ጫና በዝቶበታል ነው የተባለው። ብቸኛ የኩላሊት እጥበት ማዕከል የሆነው ሆስፒታል አሁን የኩላሊት ህሙማን መድኃኒቶች በበቂ ሁኔታ የሉትም ነው እየተባለው። እንግዲህ ብዙ አካባቢዎች በጦርነቱ ውስጥ የሚገኙ አካባቢዎችን የሚያሳይ ነው። በጦርነቱ ትይዩ ቀውስ ከአስከተሉ ተቋማት መካከል የህክምና ተቋማት ይገኙበታል። በአማራ ክልልም አሁን እየተደረገ ባለው ጦርነት ሐኪሞች ይገደላሉ፣ ይሰደዳሉ፣ እንዲሁም ደግሞ የህክምና ተቋማትም እንደዚሁ በከባድ መሳሪያ ይወድማሉ። የህክምና ተቋማት አገልግሎት የሚሰጡ አምቡላንሶች እና ሌሎች ተሽከርካሪዎች ለወታደራዊ አገልግሎት እየዋሉ መሆናቸውን ተከትሎ በየአካባቢው ከፍተኛ የሆነ የጤና ቀውስ ነው እየተከሰተ የሚገኘው። እንግዲህ መቀሌ ካለው ትይዩ በትልልቆቹ ከተሞች ጎንደር፣ ባህር ዳርን ጨምሮ በአማራ ክልልም ተመሳሳይ የሆነ የህክምና ተቋማት ከፍተኛና በአስቸጋሪ ሁኔታ ውስጥ ነው የሚገኙት። የጦርነቱ ውጤት ነው እንግዲህ የሚያሳየው። ሌላው መረጃችን ወደ ሸዋ የሚወስደን ነው። ወደ ሸዋ ስንሄድ ሚዳ ሬማ ተብሎ የሚጠራው አካባቢ ዛሬም ለሁለተኛ ቀን የዘለቀው ውጊያ እየተደረገ ነው የሚገኘው። ትናንትና በሶስት አቅጣጫ ወደ ሬማ የመጣው የመንግስት ኃይል፣ ከመራኛ፣ ከመርሃ ቤቴ፣ ከጉንዶ መስቀል ደራ የመጣ የመንግስት ኃይል ዛሬ ከሬማ ከተማ በመውጣት ወደ ተለያዩ አካባቢዎች የከባድ መሳሪያ ድብደባዎችን እያደረገ ነው ተብሏል። በነዚህ አካባቢ ተደርገባለው የከባድ መሳሪያ ድብደባ በዙ 23 በዲሽቃ በሞርተር ጨምሮ በበርካታ አካባቢዎች ድብደባ እየተደረገ ነው። ከነዚህ አካባቢዎች መካከል ሸፈሬ አምባ ተብሎ በሚጠራው አካባቢ የመንግስት ኃይሎች የዙ 23 ድብደባ እያደረጉ ሲሆን፣ ፋኖም በዲሽቃ አጸፋ ምላሽ እየሰጠ ነው ተብሏል። ከሸፈሬ አምባ ወደ አዝማ ተብሎ ወደሚጠራው አካባቢ ግን ተከታታይ የሞርተር የዲሽቃ፣ የዙ 23 ድብደባ እየተደረገ ነው። በመኖሪያ ቤቶች ላይም እንደዚሁ ጉዳት ደርሷል ነው እየተባለው። የጉዳቱ ዝርዝር በውል አልታወቀም። በርካታ ቦታዎችን የሸፈነ የዙ 23 ተኩስ ነው እየተደረገ ያለው ነው እየተባለው። ወደ ሌሎች መረጃዎች ስንሄድ ወደ አፍሪካ ቀንድ የሚመስሉን መረጃዎች አስከትላለሁ። የአፍሪካ ቀንድ መረጃዎች ዛሬ የግብፅን ጉዳይ ይዣለሁ። ግብፅ በአፍሪካ ቀንድ ያላትን እንቅስቃሴ በተመለከተ በአጭሩ፣ ግብፅ እንግዲህ በኢትዮጵያ ዙሪያ በሚገኙ የምስራቅ አፍሪካ ሀገራት እና የአፍሪካ ቀንድ ሀገራት ላይ እንደዚሁ ዲፕሎማሲያዊ ወታደራዊ ግንኙነቷን አጠናክራ ቀጥላለች። የግብጽ ፕሬዚዳንት ትላንትና አልሲሲ ጅቡቲ ነበሩ። ከጅቡቲው ፕሬዚዳንት ጋር እንደዚሁ በተለያዩ ጉዳዮች ተነጋግረዋል ነው የተባለው። እንግዲህ በሚዲያዎች በቀጥታ የኃይልና የኢነርጂ አማራጭ ላይ እየተነጋገሩ ነው ቢባልም፣ ግን ጉዳዩ ከዚህ ባለፈ የአባይ ፖለቲካ እንደሆነ ግልጽ ነው። በፀሐይ የሚሰሩ የኃይል ማመንጫዎችን ግብጽ ለጅቡቲ ለመገንባት እንደዚሁ ስምምነት አድርጋለች ተብሏል። ይህንን ተከትሎ ፕሬዚዳንቱ ከጅቡቲ ከወጡ በኋላ አልሲሲ የግብፅ ወታደራዊ የጦር አውሮፕላኖች የጦር መሳሪያዎችን ይዘው ወደ ጅቡቲም ገብተዋል የሚሉ መረጃዎችም ወጥተዋል። እንግዲህ ግብፅ የጦር መሳሪያ አቅርቦት በምስራቅ አፍሪካ ከምታደርጋቸው ባሻገር ዲፕሎማሲያዊ፣ ወታደራዊና ከሀገራቱ ጋር ያላት ግንኙነት ምን ይመስላል? በአጭሩ ግብፅ በኢትዮጵያ ዙሪያ ያሉ ሀገራት ጋር ወታደራዊ፣ ዲፕሎማሲያዊ ስምኖችን እያደረገች ነው። የአስመራ ብሎክ ተብሎ የሚጠራው ብሎክ ባለፈው የአስመራ የሞቃዲሾና የካይሮ የነበረው ብሎክ ባለፈው 204 መነጋገሪያ የሆነ ጉዳይ ነበር። አሁንም ቀጥሏል። የግብፅ ባለስልጣናት በተደጋጋሚ ወደ አስመራ ይመጣሉ። የአስመራ ባለስልጣናትም እንደዚሁ ወደ ካይሮ ይሄዳሉ። የሞቃዲሾ ባለስልጣናትም በተመሳሳይ ወደ አስመራ ይሄዳሉ። ከዚህ ጋር በተያያዘ የግብፅ በካይሮ ወደ አስመራ በተደጋጋሚ ጉብኝቶቻቸው ባሻገር የቀይ ባህር ጥበቃ ግብረ ኃይል በሚል ግብፅ አዲስ ኢኒሽቲቭ ይዛ ቀርባለች ነው እየተባለው ይህ እንግዲህ በቀይ ባህር አጎራባች ሀገራት በጋራ ይሰራል የተባለው የጥበቃ ፕሮጀክት ግብፅ ይዛ መታለች ነው የተባለው ግብጽ እንግዲህ ከአርባ ዓመታት በኋላም በኋላ እንደዚሁ በሶማሊያ በሞቃዲሾ ቀጠና የፖለቲካ ወታደራዊና ዲፕሎማሲያዊ ተቀባይነቷን አሳድጋለች ተብሏል በሶማሊያ የግብፅ የጦር ኃይል ተሰማርቷል። ያው በአሚሶም በኩል እንደሚታወቀው በኡጋድን ቀጠና ያለውን ሁኔታ እንደገና ግብፅ ለመቀስቀስ እንቅስቃሴ እያደረገች ነው ተብሏል። የደቡብ ሱዳን ጋር ባላት ግንኙነት ኢትዮጵያ ጎረቤት ሀገራት ደቡብ ሱዳንን የአየር ክልል ጠብቃለሁ በሚል ወደ ጁባ በርካታ ራዳር መሳሪያዎችንም ግብፅ አስገብታለች ነው እየተባለው። በሱዳን የእርስ በርስ ጦርነትም እንደዚሁ ከሌላዋ ሱዳን ጋር ማለት ነው የአልቡርሃን ጎን በመሰለፍ ግብፅ ከፍተኛ የሆነ ወታደራዊ ድጋፍ እያደረገች ነው የምትገኘው። የግብፅ አየር ኃይል ከፍተኛ ዘመቻ ላይ ይገኛል ለአልቡርሃን እንደዚሁ አልፎ አልፎ በሰሜናዊ ሱዳን በኩልም የእግረኛ ጦር ድጋፍም ግብፅ ታደርጋለች ነው የተባለው። ከዛ ባሻገር እንግዲህ በኢትዮጵያ ውስጥ በሚገኙ ኃይሎች ጋርም እንደዚሁ ግብፅ ያላትን ሁኔታ በተመለከተ በሱዳን ከሚገኙ የህዋት የጦር አዛዥ ጋር የግብፅ ወታደራዊ አዛዦችና ደህንነቶች በተደጋጋሚ ተነጋግረዋል ከነ ጀኔራል ሙዘይ ጋር ለህወሓት የድሮን ቴክኒሽያኖች ስልጠና ለመስጠት እንደዚሁ እንቅስቃሴ ውስጥ ተገብተዋል ነው የተባለው። የድሮን ድጋፎችን ጭምር ለህወሓት እንዲያገኝ ለማድረግ በሱዳን ለሚገኙ የህወሓት ታጣቂዎች ከሰላሳ በላይ ወታደራዊ ተሽከርካሪዎች እና የቡድን መሳሪያዎች በሱዳን መንግስት በኩል በአልቡርሃን ማለት ነው ከግብፅ ተሰጥተው ተልከው ተሰጥተዋል ነው እየተባለው። እንግዲህ ይህ ግብፅ አጠቃላይ በቀጠናው ያላት ዲፕሎማሲያዊ እንቅስቃሴና ወታደራዊ ተቀባይነት አጋጣሚውን እንዴት ሊያገኝ ቻለ ከተባለ በዋናነት በተለይ ከሞቃዲሾ ጋር የሚጠቀሰውን የግብፅን የዲፕሎማሲ ወታደራዊ ግንኙነት ማንሰራራት በተመለከተ እና አብይ አህመድ የሰሩት ቀይ ሰት ነው ለዚህ የዳረገው። ሞቃዲሾን በተመለከተ ከሀርጌሳ ጋር ያደረጉት የወደብ ኪራይ ስምምነት ሞቃዲሾ እንድታኮርፍና ና የኢትዮጵያ ጠላቶች የሚባሉትን ሀገራት ከሩቅም ከቅርብም እንድትሰበስብ እና በቀጠናው ላይ ኢትዮጵያን ጫና የሚያደርግ የፖለቲካ እና የዲፕሎማሲ እንቅስቃሴ እንድትገባ አድርጓታል። እንግዲህ በነመለስ ዜናዊ ዘመን እንኳ ሞቃዲሾን በተለያዩ ጉዳዮች በወታደራዊ ስምሪት ጭምር በሽብርተኝነት ጋር በተያያዘ በጥብቅ በመያዝ በኦጋዴን ቀጠና የነበረውን ዲፕሎማሲ ማስተካከል የተቻለበት ሁኔታ አሁን እንደገና ግብጽ በሞቃዲሾ ቀጠና እንዲሁም በኦጋዴን ቀጠና የአባይን ፖለቲካ ይዛ እንድትመጣ እድል የፈጠረው የአብይ አህመድ ያልታሰበበት የዲፕሎማሲ ግንኙነት ነው። ያውም ደግሞ የከሸፈው ከሀርጌሳ ጋር የወደብ ኪራይ ስምምነት ተብሎ የከሸፈው ስምምነት ለኢትዮጵያ ይህን የመሰለ ጫና የሚከት የዲፕሎማሲ ጣጣ አምጥቶባታል በዲፕሎማሲው የሚታዩ ኪሳራዎች መካከል ግብጽ በአስመራ በካርቱም በጁባ በጅቡቲ እንዲሁም ደግሞ በመቃዲሾ ቀጠናዎች ያላት የፖለቲካ አገሮች መብዛት ይህንን ያሳያል ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የመስሉ ስለተከታተላቸው በጁባ አመሰግናለሁ በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ መልካም ቀን